ቀጣዩን ፓርት ይዤላችሁ መጥቻለሁ። ማለት ነው የኪራና የፅናት ሐሳብ ተሳክቶላቸዋል ማለት ነው። ከዚህ በፊትም አርግዛ ነበር። ነገር ግን በፍቅረኛው ምክንያት ነው ጽናትዬ ልጇን ያጣቸው ማለት ነው። ከዚህ በፊት ቤቲ ፍቅረኛው ነበረች ለኪራ፣ ሁላችንም እናውቃታለን። እናም መድኃኒት ሳጠጥታት ነው ልጇ እንዲወርድ ያደረገችው ማለት ነው። ነገር ግን በዛን ሰዓት ኪራ ብትወልድለት ሁላ አይጠላም ነበር። ያው ወዳው ባታረግዘውም ነገር ግን ያው አንዴም ሆኗል ብትወልድልኝ ብሎ በጣም በተስፋ ሲጠብቅም እንዲሁም አግብቻት ብትወልድልኝ እያለ ብዙ ሀሳብ ብዙ ተስፋ አድርጎ ሳለ በስተመጨረሻም ጽናት የልጇን አጣች ማለት ነው፣ በኪራ ፍቅረኛ ምክንያት። አሁን ደግሞ በድጋሚ አርግዛለች። በጣም ደስ ይላል። እናም ቤተሰቦቼ፣ እኔ ደስ ብሎኛል። ሰላም ሰላም፣ ውድ አገሬ ልጆች፣ በያላችሁበት ስፍራ ሰላማችሁ ብዝት ይበል። ሀገራችንን ሰላም ያደርግልን። ይሄን ቪዲዮ በላይክ ጀምሩ። እና እንዳልኳችሁ ኪራ ያው ከዚህ በፊት እንደምናውቀው ከጽናት ጋር ተጋብቶ መኖርን ከጽናት ጋር አብሮ መኖርን ሁልጊዜም ከእሷ ጋር እያለን በጣም ያወራ ነበር። እንዲሁም ደግሞ ብቻውንም ያሰላስል ነበር። እኔ ጽናትን አግብቼ ቆንጆ ቆንጆ ልጆችን ብወልድ በቃ ከእሷ ጋር ብኖር እኔ እኮ ልቤ በቃ ከእሷ ሌላ በቃ እሷን ብቻ እኮ ነው ልቤ፣ ጭንቅላቴ፣ ሁለንተናዬ በቃ ጽናትን ብቻ ነው የሚያስበው። ስለዚህ እሷን አግብቼማ ቆንጆ ቆንጆ ልጆችን መውለድ አለብኝ ብሎ ነበረ። እናም አሁን ላይ ተሳክቶላቸዋል ሀሳባቸው። ጽናትም ደግሞ ከዚህ በፊት ያው አርግዘም ነበረ። ሁላችንም እናውቃለን በምን ምክንያት ልጇን እንዳጣችው ማለት ነው። በአጋጣሚ ሆኖ በዛን ሰዓት ብታረግዝም ነገር ግን ዞሮ ዞሮ መፋቀር ጀመሩ። ይሄ ነገር ሲፈጠርም ኪራም ያው ለተወሰነ ጊዜ ቢክድም በስተመጨረሻም አምኖ እንደው ብትወልድልኝ እሷ ብቻ እሽ ብትልልኝ ብሎ በጉጉስ ሲጠብቅ ነበረ። በጉጉስ ሲጠብቅ የነበረውም ደግሞ ቤቲም በሳቱ ፍቅረኛው ስለሆነች ጽናትን ልጇን አሳጣቻት ማለት ነው። አሁንም ግን ደስ የሚለው ነገር ከብዙ ከብዙ ጊዜያትን በኋላ ከብዙ ውጣ ውረድን በኋላ በድጋሚ ተገናኝተው ጽናት እያርግዛለች ማለት ነው። በጣም ደስ ነው የሚለው ምክንያቱም እነሱ ብዙ ነገሮችን ያስባሉ፣ ብዙ ነገሮችን ያቅዳሉ። ነገር ግን ያው አንዳንዴ ደግሞ በእውነተኛ ፍቅር መካከል ሁላችንም እንደምናውቀው ብዙ ነገሮች ይፈጠራሉ። ብዙ ነገሮች ይከሰታሉ። ነገር ግን እንደዛም ሆኖ ደስ የሚለው ነገር በቃ አብሮ መገናኘታቸው፣ አብሮ መኖራቸው፣ አብሮ በቃ መታረቃቸው ከስንት ጊዜ በኋላ አይገርምም። እናም እውነተኛ ፍቅር እንዲ ነው ማለት ነው። ሲቀጥል ደግሞ ማለት ነው ሲቀጥል ጥሩ ጓደኛ ይስጣችሁ። ጥሩ ጓደኛ እና ቪዲዮንም በመሀል በመሀል አስገባላችኋለሁ ማለት ነው። እና እንዳልኳችሁ ጥሩ ጓደኛ ይስጣችሁ። ለምን በሉኝ። እኔ የሚገርመኝ ነገር ጽናትና ኪራ እንዲህ አብሮ እንዲኖሩ ያደረጉት አንደኛ ማን ነው? ናሆሜ፣ ሁለተኛ ሰኒ፣ ሶስተኛ ምሩ። እያችሁ በህይወታችሁ ምርጥ ጓደኛ ሲኖር መቼም ቢሆን ለእናንተ የተባለው ወይ ደግሞ ይሄ የኔ ሊሆን ነው እንጂ የሌላ ሊሆን አይችልም የምትሉት ሰው መቼም ቢሆን የራሳችሁ ነው የሚሆነው። ምክንያቱም ለሰው ልጅ ከእግዚአብሔር በታች ሰው ያስፈልጋል በነገራችን ላይ ማለት ነው። ስለዚህ አንደኛ ጽናት ታፈቅሯለች ወይስ አታፈቅረውም፣ የኪራን የእውነት ትወዷለች ወይስ አትወደውም የሚለውን ለመገናዘብ እና ለማወቅ ያህል ነው የፈተኗት ማለት ነው። እሷም ደግሞ በጣም እንደምታፈቅረው ማንም ሰው ያውቃል። ግን አሁን ላይ በቃ እልክ ይዟት ተናዳ ወደ እውነተኛ ፍቅሯና እንዲሁም አብረው እንዲሆኑ ይህንን ፈጠራ ፈጥረዋል ማለት ነው። በጣም ተመችቶኛል። በነገራችን ላይ በጣም ደስ ብሎኛል። እናም አብሮ መኖርን ጀመሩ። በቃ ቁርሱን ላይ እየሰራላት አብሮ ፈታ ማለት በቃ የመጀመሪያውን ሕይወት ነው የቀጠሉት ማለት ነው። እናም በጣም ደስ ብሎኛል። ምክንያቱም የእነሱ ደስታ ሁላችንም እንደሚያስደስት እርግጠኛ ነኝ። የእነሱ ደስታ እኛን ያስደስተናል፣ እነሱ ሲከፋቸው እኛን ይከፋናል። ምክንያቱም ከጽናት ድራማ ብዙ ነገሮችን አሁን እየተማርን ነው። እውነት ለመናገር የሚያስተላልፉት እያንዳንዱ መልእክት የሚያስተላልፉት ነገር የሚሰሩት ድራማ ቢሆንም ነገር ግን ልብ ብለን ብናዳምጠው በጣም በጣም ጠቃሚ ትምህርት ነው። ስለዚህ ማለት ነው ሁላችሁም እስኪ የተረዳችሁትን አስተያየት በኮሜንት አስቀምጡ። ከዚህ በፊት ሁለቱ በሚጨቃጨቁበት ሰዓት በቃ ከእኔ ራቅ፣ እኔ አልፈልግህም ስትለው፣ እሱም ደግሞ እኔ ያላንችኮ መኖር አልችልም፣ ለምን እንዴት ኛለሽ ለምን ትጠየኛለሽ? የእውነትሽን ነው ግን አይንሽን ሳይወኮ በፍጹም እኔን የሚጠላ አይነት አይደለም። ግን እኮ ምንም ቢሆን አንቺ በአፍሽ ታውሪያለሽ እንጂ ስሜትሽ እንደተሸሽጊ አትቺ አትቺም። ጽናት እባክሽን የተፈጠረውን ነገር ንገር ቢላትም ዞሮ ዞሮ በስተመጨረሻ አንድ መሆናቸውን ያስደስተኝ። ምንም ነገር ይፈጠር ምንም ነገር ይሁን ያለ ነው በፍቅር መካከል ያለ ነው ሁላችንም እናውቀዋለን። ነገር ግን እስቲ እናንተ ከጽና ድራማ ምን ተማራችሁ? ሁላችሁም እውነት አብዛኛው ከመቶ ዘጠና ፈርሰንቱ ሁለቱ እንዲሆኑ አብረውን ተጋብተው በቃ ወልደው በቃ ጽድት ብለው አብረው እንዲኖሩ ነው። ሁላችሁም የሁላችሁም ኮሜንትም የሁላችሁም አላማ። ምክንያቱም ሁለቱም ደግሞ በቃ ሲሰሩ ራሱ ሲያምርባቸው እውነት ለመናገር ማለት ነው፣ ትክክለኛ የእውነት ነው የሚመስለው ማለት ነው። እና ሲቀጥል መጨረሻውን ያሳምርላቸው ሀሳባቸውም በጣም አሪፍ ነው። እና እስኪ ምን ትላላችሁ? ምን ትላላችሁ? ውድ ሀገሬ ልጆች አስተያየታችሁን በኮሜንት አስቀምጡ። የእነሱ አንድ መሆን እኔ ተመችቶኛል፣ በጣም ደስ ብሎኛል። እናም ያው ድራማ ስለሆነ በመሃል በመሃል የሚፈጠሩ ነገሮችም አሉ። ነገር ግን ደስ የሚለው ነገር ዞሮ ዞሮ አንድ ሲሆኑ በጣም ነው እኔ የሚያስደስተኝ። ያው ምክንያቱም አንዳንዴ ብዙም ጊዜ ውጣ ውረዶች በህይወታችን ላይ ይኖራሉ። ነገር ግን ያው ለብዙዎቻችን ትምህርት እንዲሆኑ የሚያስተላልፉት ማለት ነው እና በተለይ ጽናት በተለይ እንደ አረብ ሀገር ሴት አሁን ያረብ ሀገር ሴት በጣም ትግስተኛ ናት። ብዙ ውጣ ውረዶችን ታሳልፋለች፣ ብዙ ነገርን ማለት ነው። እናም እንደዛ ተመስራ ነው እየሰራች ያለችው፣ ምክንያቱም በጽናት ላይ በጣም ብዙ ነገር ደርሶባታል። እውነት ለመናገር ግን ትግስተኛ ናት፣ በጣም ትግስተኛ በጣም አስተዋይ በንግግረዋ በምትሰራው ስራ ሁሉ። እና ኪራ ምን ቢል ጥሩ ነው፣ እኔ ኮ እንዳንቺ አይነት ሴት በፍጹም ላገኝ አልችልም ያለው እውነት ለመናገር አስተዋይ ናት። በጣም ጎበዝ ናት። እውነት ለመናገር በቃ ሲበድላት ከዚህ በፊት እንደምታስታውስ ከሆነ ሲያስጨንቃት፣ ሲያበሳጫት እኔ ትዕግስቷ እውነት አንዳንዴ ግን ይገርማል። በጣም በቃ ትዕግስተኛ ነበረች። ነገር ግን ደስ የሚለው ነገር እንደዛ ሲያመናጭቃት፣ ሲያበሳጫት የነበረው ኪራ በጽናት ፍቅር መውደቁ ደስ ያለኝ ማለት ነው። እናም እሷም ደግሞ በጣም ታስብለት ነበር፣ በጣም ትወደው ነበር ያው ፍቅሯን ግልጽ ባታደረግም በዛን ሰዓት ማለት ነው። ነገር ግን በስተመጨረሻ ሁለቱ ፍቅራቸውን ሲገልጹ እንዴት እንዳስደሰተኝ ልነግራቸው አልችልም ማለት ነው እና ከተፋቀሩ በኋላ አብሮ መኖር ሲ አብሮ መኖር ሲጀምሩ ብዙ ነገር በመካከላቸው ተፈጥሯል። በተለይ በጽናት በኩል ኧረ አሁንስ መከራ የበዛ በቃ ከዚህ ቤት ልም ብዬ መጥፋት አለብኝ፣ የምር መጥፋት አለብኝ፣ አሁንስ አልኖርም ስትል ሰኒ ደግሞ በጣም እውነት ሰኒ ምሩ በጣም ይመክሯታል። አንዳንዴ ጥሩ ጓደኛ ይስጣችሁ ምላችሁ ለዛ ለዛ ለምን ብዙ ነገር ሲደርስባት ከጎኗ ናቸው እውነት ለመናገር ማለት ነው። ብዙ ነገር በቃ በህይወቷ ላይ ሲደርስ አይዞሽ ያበረታቷታል። የራሳቸውን ሀሳብ በቃ እንደዚህ እንደዚህ ብታረጊ እንዲያርገሽ እንዲህ ብታስተካኪው፣ ተረጋጊ፣ በቃ ለማስተካከል ሞኪ ሞክሪ ምንም እኮ አሁንም እኮ አረፈደም ለምንድን ለማስተካከል ማትሞክሪው ብለው ያበረታቷታል። እና ከጎኗ ስላሉ በዛ በውጣ ውረድ ውስጥ ብትሆን፣ አሁን ላይ ከኪራ ጋር አንድ ሆናለች። በድጋሚ አርግዛለች። ደስ ይላል። እና በጣም አስደሳች ነገር ነው። እኛም የምንፈልገው እንደዚህ ነው። ለምን እነሱ ሁለቱም አንድ ሲሆኑ በጣም ነው የሚያስደስተን። በጣም ያስደስተናል። ከዚህ በፊትም አብሮ ቀጥለው ነበረ፣ አርግዛ ነበር በቤት በቤቴ ምክንያት ልጇን አጣች። አሁንም በድጋሚ ደግሞ አንድ ሆነው አብሮ መኖር ጀምረዋል። ፍቅራቸውን እያጣጣሙ ነው። በጣም ደስ ነው የሚለው። እኛም የምንፈልገው እነሱ አንድ ሲሆኑ ነው የሚያስደስተን። ያው ቢጣሉም ምንም ቢሉም ችግር የለውም። አብሮ መገናኘታቸው እንደማይቀር ከዚህ በፊትም ተናግሬ ነበረ። ምክንያቱም ድራማ ቢሆንም ጥሩ ጥሩ ትምህርቶችን እያስተላለፉ ነው እዚህ ጋር ያሉት ማለት ነው። ምክንያቱም እናንተ ለምሳሌ አሁን ፍቅር ማለት ከራሳችሁ ይልቅ ስለ ሌሎች ደስታ መኖር ነው። እውነት ለመናገር ማለት ነው እና እንደዛ እየሰሩ ነው ያሉት እኮ። እና በፍቅር መካከል ደግሞ ውጣ ውረድ ቢኖርም መለያየት ሳይሆን ፍቅራችሁን ማደስ መቻል አለባችሁ ማለት ነው። እና ፍቅር ቀላል ነገር አይደለም። እና እንደዛን የተረዳሁት ከቪዲዮ ማለት ነው። በጣም ደስ የሚል ትምህርት ነው እያስተላለፉ ያለት እና። እስቲ እንደተለመደው አስተታችሁ በኮሜንት አስቀምጡ። እኔ በጣም ደስ ብሎኛል ማለት ነው። ለዛሬ ይዤ መጣሁት ቪዲዮ ይህንን ይመስላል። እናም ደግሞ በጣም ደስ ብሎኛል። የኪራና የጽናት አንድ መሆን በጣም የሚያስደስት ነው። ከብዙ ጭንቅ በኋላ፣ ከብዙ መከራ በኋላ ያ ሁሉ ከደረሰባት ፈተና አልፋ ዛሬ ላይ ለዚህ በቅታለች። በቃ የኪራ ለመሆን በቅታለች። እኔ እኮ መቼም ለአንተ ልሆን አልችልም። ሁሌም ራሷን ጽናት ዝቅ እንዳደረገች እኔ እኮ ሰራተኛ እኔ እኮ ሰራተኛ፣ አንተ ሰሪ እንዴ፣ በፍጹም በፍጹም፣ በፍጹም አንተ ለእኔ ልትሆን አትችልም። ምክንያቱም ጽናት የምትፈራው የኪራ አባትን ነው። ራሷን በቃ ዝቅ አድርጋ ነው የምታየው። ነገር ግን ፍቅር እንደዛ አይልም። እውነተኛ ፍቅር ያው እንደምናውቀው በጣም ፓወርፉል ነው። እናም በጣም ደስ ብሎኛል። በነገራችን ላይ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እና እምለቀው አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረግ እንዲሁም ደግሞ የደውል ምልክቷን እያበራችሁ ተቀላቀሉ። በጣም ደስ ብሎኛል። በጣም ወዳቸዋለሁ፣ አከብራቸዋለሁ ስለምታበረታቱ ባይ